ምን ለምን ሴታችሁ አይገለጥም? የምን መሸፋፎን ነው? የምን መሸፋፎን ነው? ሷ ቀይ ነች። አንድ እንጀራ በወጥ ስንት ነው? አንድ እንጀራ በወጥ ብር ሃምሳ ብር ዱሮ የበሉት ያከፈሉት አንጭ ገንዘብ ባልባል የብ የግመል ፈንጪ የሸጠጭ አናውቅም ይላል። ጥረት እንዲጨመሩሎት አሁን ምን ማድረግ አለበት መሰሉት? በየወሩ በወር አራት ጊዜ በሳምንት አንድ ጊዜ ማለት ነው። እዚህ በርበሬ ይመጣሉታል። በርበሬ ይቀነጥሳሉ። ራሉ አቅምን እንዴ አይታያኝም። አዎ ሰላም ነህ አለ እንደዚህ አለ አለ እዚህ ግቢ እዚህ ቤት አለ። አዎ፣ እዚህ ሰው እዚህ ተወልደህ ከእኔ ጋር ስታድግ ለምን ሰላም አትለኝም? እዚህ እዚህ ተቀምጠህ ስትንወር ሌሊት ነው የምወጣው። ሌሊት ነው ሌሊት ነው የምወጣው። ስራ የግርማ የአበበች ልጅ ግርማ ነው። ደረጀ አዎ። አዎ እኮ ቤቱ እዚህ ግቢ አለው። አዎ ነው ሌላ ግርማ አጥር ውጭ መጣ? ነው አይ ግቢ ውስጥ ላይ የግቢው ደረጃ እዚያ አበበ ግርማ ላይ ነው። አው እንዴ! ምን ነው ራስህ እንዴ እንዴ። አይኔ አይታየኝም። ምን አይኔ ሞራ ከተገፈፈ ወዲህ አይታየኝም። መነጥሩን ተረረኩ መነጥሩ ይሰበርብኛል። እዛ ወደዛ ውስጥ ነው አበቡና ግርማ ሄዱ። ያው ብቸነኝ ብቸኛው ወኩኝ እዚህ ተቀምጠ ስትኖር። እንዴት አደሩ? ሰላም ነው እኮ መቼ? ብለህ ታውቃለህ? እዚህ ተወልዳ እኔ ጋር ስታድግ፣ ሌሊት ነው የምወጣው። ሌሊት ለስራ ነው የምወጣው። ሌሊት ሌሊት ደህና ናት።

ደረጃ ብቻ ቀረ እዚህ ግቢ ያለው። ከመኪና ውስጥ አይደል ጠርታት የመጣችው? አንተ ከመኪና ውስጥ አይደል ጠርታት የመጣችው? ከነምን ብሎ ምን አይወልቅም። እዚህ ለምን ተገለጡ? እሷ ተገልጣ ነው የምትቀመጠው። ተገልጣ ተገልጣ ነው የምትቀመጠው እሷ እቀበሌው

ለምርጭጣቸው አይገለጥም። የምን መሸፎን ነው የምን መሸፋፎን ነው? የምን ሬሳ አይመስል የምን መገነዝ ነው? ጉንኛ ጉንፋይ ወደዛ አልፈልግም። ምን ሂዱ ቸው አልፈልግም ቤት ከሆቴል ቤት የመጣ አልበላም። ድሮ እኮ እኛ ጋ እየመጡ ምግብ ይበሉ ነበረ፣ እኛ ጋ እዛ የቀበሌው ክበብ። እርሶ ለምን ተገልጠሻል? አይሽም፣ ጉንፋን እንደሞት ነው። ከፊታችሁ ይታይ። ፊታቸው ለምን ተገልጧ ላይም አቃት አለው። እኔ እሷን እታቸው ወጥቤት የምትሰራው አቃት አለው ድሮ እዛው ቀበሌም ይሳውን እየከፈልኩ ቀበሌው እየሄድኩ እበላለሁ። ድሮ እሷ እዚህም አንዳንዴ እዚህም ታመጣልኝ ነበር ራሷ። እኔ ነኝ እኔ ነኝ እኔ ነኝ። እሷ ቀይ ነች። ፊታቸው ይታይ

የመጣ አልበላም። ግድ የለም ግድ የለም። ይኸው ከፈለጉ ዘካርያስን ጠይቁት። ከበላ እኔ ተየውቴል ቤት የመጣ አልበላም። ስሜ ደግሞ ይመኙሻል እባላለሁ። ስሜ ይመኙሻል። ተየውቴል ቤት የመጣ አልበላም። ቀበሌው የኛ ወረዳ ስምንት ቀበሌ ሀራት ቀበሌው ግቢ ነው የሚሰራው። ቀበሌው የግለሰብ አይደለም። ቀበሪያው ምግብ የሚሰራው የግለሰብ አይደለም። የማህበሩ የመንግስት ነው። የሌላ ቤት አይደለም። ክበቡ ነው። ካልፈለጉ ተውት፣ ችግር የለም። ተውት ተውት። የዘከራስ ሚስት ታመጣልኛለች፣ ታውቀዋለች። የዘከራስ ሚስት ጀማናችሁ ታመጣልኛለች። እሷ እንደ እኔ ሙያ የላትም። እኔ ነኝ ጎበዝ። የዘካሪያስ ሚስት ሙያ ያላት እንደ አንቺ ምን ጊዜ ያለሽ? ምግብ ስሰራ ነው የምውለው። እኔ ዋና ስራ የምግብ መስራት። ቀበሌው እዚህ እኛ ቀበሌው ወረዳ ስምንት ቀበሌ ሀያ አራት ግቢ ነው ግቢ፣ እዛ ነው የምሰራው እኮ በየአይነት አለ አልበላም። አይ አልበላም። ፓስታ አለ አልበላም። ምን ጥና ሽሮ አለ። አይ ፎሶ አውቀዋለሁ፣ ድሮ አውቀዋለሁ። እግሬ እማ ነክስ ጊዜ እዛው እየገባሁ ይሳውን እየከፈሉ እዛው እየገባሁ እበላለሁ። በፌታል በፌታል እያዝኩ መጥቼ እዚህም እበላለሁ። እሷም አንዳንዴ ታመጣልኝ ነበር። ታውቀዋለህ ቤቱን ይሄንን አሁን እኮ ተወዷል። አሁን ተወደደ። ድሮ ስንት ነበር የሚመገቡት ያውቃሉ? ስንት ነው አሁን አሁን ደረቅ እንጀራ ብቻ አንድ እንጀራ በወጥ ስንት ነው? አንድ እንጀራ በወጥ መቶ አምሳ ብር አልበላም። ምን ነው እርካ እንደውም እኛ ጋር እርካሽ ነው የነጋዴ ውቴል አልበላም የነጋዴ ውቴል አልበላም። መቶ ሀምሳ ብር አንዲት እንጀራ አንዲ አንዲት እንጀራ በሽሮጥ አንዲ አንዲት እንጀራ በሽሮጥ በክክ በክክ ወጥም ሆነ በጎመን ወጥም ሆነ አንዲት አንዲት እንጀራ መቶ ሀምሳ ብር የነጋዴ የነጋዴ ውቴል አልበላም አልበላም። የቀበሌው የመንግስት ነው። አይ ክክ አይደለም፣ ሽሮ ብቻ ነው። ሽሮ መቶ ሀምሳ በየአይነት ከሆነ ሁለት መቶ ሀምሳ ጎመን አለ፣ ክክ ወጥ፣ የምስር ወጥ እና ጎመን አለ። ጎመን ሶስት መቶ ብር ነው። ጎመን ሶስት መቶ ብር አልፈልግም። ሸትዮ በጋም ላይ እኔ ውሉል ነው ወታደር ልመጣ ተርሲ ውጭልይ የነጋድ ውኬል አልበላም እ የነጋዴ ውኬል ቂጥም የሚልጡ የለኝም ብሬ ደግሞ ምን አለችኝ ባለቤቷ እማማዝናሽ ድሮ ምግብ ሲበሉ ያልከፈሉት ገንዘብ አለባቸው ይክፈሏ ምነቀይነው የመጣች ድሮ የበሉት ያልከፈሉት ገንዘብ አለ። ኧረ አላቅም። ምን ያላቅም ው ያለ ያለ መንግስት ያለ ያለ ያለ ያለ የበሉት ያልከፈሉት አለ ገንዘብ ያልከፈሉት ገንዘብ አለ። አንቺ እንዴ ያልከፈሉት አለ። ባጋብላክ እንዴ ባጋብላክ እንዴ የነጋዴው ይችላል በላምን ይሄ የቀበሌው የመንግስት አደረግ አይደለም። ድሮ ዱቤ ዝም ብሎ ዱቤ ይሰጣል ወይ እቀበሌው፣ እቀበሌው ግቢ የሚሰራው የመንግስት ነው። እሷ እኮ ምን አለችኝ ቅድም ልጅቷን እየሰመጣ እማማዝናሽ ድሮ የሦስት የሶስት በየ አይነት አራት ጎመን ቆይ ቆይ ልጨርስ ልጨርስ ቆይ ልጨርስ አለም የምስር ክክ እና የምስር ክ የምስር ክክ እና ጎመን ነው የምበላው ድሮ እኮ አስጨርሱኝ አስጨርሱኝ ሁለት አይነት አስጨርሱ ልናገርና ከዛ ይናገራሉ እማማ ዝናሽ ድሮ የበሉት ሰባት በየ አይነት ሰባት በየ አይነት ሰባት በ

እና ደሞ ሽሮ ደግሞ ሶስት ቀን ምንድን ነው አስጨርሱን። ቆይ መጀመሪያ ልንገሮት እንዴ፣ ምንድን ነው ሰባት አይነት ወጥ። እስቲ ልናገር መጀመሪያ እኔ ልናገር መጀመሪያ የወሎት ቆይ፣ ቆይ ከዛ እናውራለን

አንድ ቀለታ ብቻቸውን አልመጡም፣ ከጓደኞቻቸው ጋር እኔ ጓደኛም የለ፣ ብቻዬን ነው። እግሬ ይህ ጉልበት ያነክሳለሁ፣ እያነከስኩ ነው። ብቻዬን የምበላው ደግሞ ይህን ቤቱን ታውቀዋለች። አንዳንዴ ታመጣልኝ ነበር። እሷ ግን ያለችው ከጓደኞቻቸው ጋር ጓ ጩሁ ምንድን ነው? እንዲሁ ማንድ ምንድን ነው? ዝም ብሎ ማስረዳ። እኔ ጓደኛም የለኝ። ሌባ ሌባ ሌባ ጓደኛ ሰብስቤ እያያዝኩ ገብቼ በለው፣ ጓደኛ ሰብስቤ እያያዝኩ ገብቼ ያለችው እና ሌባ ሌባ ልድነቃ ልቀማኝ ወጣች። እሷ ያለችውን እኮ ነው እማማ ዝናሽ እኮ እኔ ጓደኛም የለኝ። ከዛ ደግሞ ጓደኛም የለኝ፣ እኔ ጓደኛም የለኝ። አንድ ቀለታ እየበሉ ሳለ ቃሪያ ስጭኝ አሉኝና ቃሪያ ስሰጣቸው አይ፣ እኔ ስንግ ቃሪያ ነው የምፈልገው ብለው ብርጭቆ ሰበሩ። ስንግ የተሰነገ ቃሪያ የተዘነገ ቃሪያ ለምን አትሰጭኝም ብለው ብርጭቆ ሰበሩብኝ። የብርጭቆም አለባቸው አጠገብ ያሉ ለእኔ ለምን አይነግሩኝም እንዴ? ያላች የምስር ክክ የምስር ክክ ወጥና ጎመን፣ በቃ ሁለቱ አይነት ነው። እኔ ይቺ አይደለችም፣ የሌላ ሆቴል ቤት ሆቴል ነጋዴ ነች ይቺ። ሰባት በየአይነት በልተው አመጣልሻለሁ፣ አመጣልሻለሁ እያሉ ነው እሳቸው እንዲ በስ ትክክል። እንግዲህ ከኔ ጋር እንጣላለን። አትጩ! አልኮት አደለም። ሌባ፣ ሌባ ጓደኞች ሰብስበው እኔ ጓደኛም የለኝ ሌባ። አንድ ይቻ አደለችም፣ ይቻ አደለችም። እርሶ ድሮ እንትን ቤት ይሰሩ ነበር፣ እንደዛ ምንድነው ይሄ ጥጥፍ ጥጥ የሚፈተልበት ቤት። እዛ ጥጥ ፈትለው ሲመጡ አላውቅም። ምን ጥጥ ፈትላ ወላ ምና ምናምን ምና ምን አላውቅም። ሰው ቤት በተመላላሽ እንጀራ አጋግራለሁ። ቦር ቦር ነው። ሰው ቤት ሄጄ ሰው ቤት ሁለት ቤት ሶስት ቤት በአራት በአራት ቀን እየሄድኩ እንጀራ አጋግራለሁ ይሳው ቦር ነው የሚሰጡኝ። ጋግሬ ስሄድ አንዳንድ እንጀራ ይሰጡኛል። እኔ ሌላ አላውቅም። እኔ ዱሮ አይኔ ደህና ባ- አዳምጥ። እኔ ዱሮ አይኔ ደህና ባለ ጊዜ በየሰው ቤት እንጀራ ጋግራለሁ። እሶስት ቤት፣ ሁለት ቤት፣ እሶስት ቤት። እሷማ እኛ ጋም ጋግረዋል አለች። ቦር ቦር ነው የሚሰጡኝ። ቦር ቦር ነው የሚሰጡኝ። ጋግሬ ጋግሬ አብኩቼ እሄዳለሁ። ጋግሬ ስጨርስ ጋግሬ ስጨርስ አብኩቼ እሄዳለሁ። ያን ያወካሁትን በአራት በአራት ቀን የእጄ አብሽጥ እየጋግራለሁ። ስሄድ አንድ እንጀራ ይሰጡኛል። እሷ ያለችው ደግሞ ሌላ ምንድነው፣ እኛ ጋምን እንጀራ ይጋግሩ ነበር የቀበሌ ክበብ አለች። ይጋግሩ ነበር የቀበሌ ክበብ ነው። አልጋገሩ። አይ አልጋገሩ ማለት ነው። ስለዚህ ይችኛዋ አይደለችም ነው የሚሉት። ይቺ አይደለችም። ስሙ አኮ ይመሉሻ ሰባት ጊዜ ተገነዘች። እንደደረሰ በግድ ገለጥኩት ክንብንቡን። ይቺ አይደለችም። ጉንፋን አሟት ነው እሱስ ጉንፋን። ይቺ አይደለችም። ይቺ አይደለችም። ይሄ የሌላ ሆቴል ቤት ነው። የነጋዴው ሆቴል ቤት፣ የነጋዴው ሆቴል፣ የነጋዴው ሆቴል። ነጋዴ ነች ይቺ የመጣችው፣ እማማ ዝናሽዬ፣ የነጋዴው

አይኔ አይታየኝም። ውራ ተፎ አይ አይታየኝ። ምን ነው ረሱኝ እንዴ? በቀደም ጡረታ ሊቀበሉ እኛ ጋ አልመጡም። ጡረታ በጋሪም ብሎ በመኪናም ብሎ ማነው? ነው ዘካረስ ወመኔው ነው። አዳምጡኝ ወመን የው ነው ወይሄ ውል ጊዜ ከአንቺ ላሉ ጋር አረቄ የሚጠጣው ዘካርያስ እሱ ነው። ሁሉም ያው ነው። ሁሉም ይጠጣል። የሀገር ያው ሁሉም ያው ነው። እርሶ ይጠጣሉ ማትማም የሴት ጠጪ የግመል ፈንጪ የለውም የሚላል የሀገር የሰው ቡልጋ እኮ ታዲያ ሁሉም ነው የሚጠጣው ሲሉኝ ነዋ የሴት ጠጪ የሴት ጠጪ አንድ ሺህ ብር የሴት ጠጪ የግመል ፈንጪ የሸጠጪ አናውቅም ይላል ቡልቃ የሴት ጠጪ የግመል ፈንጪ ግመል አይፈነጭም እንዲህ ነው እየተጎተተ የሚሄድ ስለዚህ እርሶ አይጠጡም በስማ እኔ ድሮ በደህና አይኔም ደህና ባለ ጊዜ ለማህበር እህ ለማህበር የሚጠመቅ ጠላ ጠጣለሁ። ለዓመት በዓል ለዓመት በዓል የሚጠመቅ ጠላ ጠጣለሁ። አሁንስ ሌላ አረቄና ጠጅን አላውቅም። አሁንም ለዓመት በዓል ለዓመት በዓል ለዓመት በዓል ለዓመት በዓል፣ ፋሲካ፣ ፋሲካ፣ ገና፣ ቅዱስ ዮሐንስ፣ ለዓመት በዓል የሚጠመቅ አሁን ጠጣለሁ ጠላ እንጂ ጠጅና አረቄ አይጠጡም። ባስራን ምን መጣብኝ? የገንዘብ መደብ ይኖረኝ የምጠጣው ምን መጣብኝ? ላምጣለሁት በደንብ የሚፈልጉት ነገር ምንድን ነው? ምን ልግዛ አለሁት የሚያምሮት እኔ እንደ ዳቦ ሆኖ እንደ ዳቦ ሆኖ የረጋ እርጎ ማነው? ይሄ ነው። አዎ፣ እኔን ፎቶ ያነሳ ይሸጣል። አውቀዋለሁ፣ አውቀዋለሁ። ይሄ እኮ እኔን ፎቶ ያነሳ ይሸጣል። ከዘጋሪያስ ጋር ብዙ ጊዜ አይቼዋለሁ። እኔን ፎቶ ያነሳ ይሸጣል። ይሄ ነው ፎቶ ይሸጣል። ምን ፎቶ የሚሸጥ የለም የነበረ አልቆጭ አድርጉልኝ አሁን ነው ዘካራስ ይዞ የገባ አሁን ዛሬ ዋና የመጣውበትን ምክንያት ልንገረው ስለ ጡረታ አሁን ዓርብ ነው ስለ ጡረታ ማውራውት ነገር አለ ጡረታ ይሸበርብኛል ጠርሙሱን ይፈልጋል ያስከፍለኛል ማን ነው የሚያስከፍሉት ማን ነው የሚያስከፍሉት እሱ ነው ዘካራስ ነው አሁን ይዞ የገባው የጡረታው አዳምጡኝ፣ የጡረታው አንድ ሺህ ብር በወር አይደል? አዎ፣ ጡረታ ሊጨመርሎት ነው። ስለ እሱ ጉዳይ ላወራዎት ነው የመጣሁት። አሁን አዳምጡ፣ አዳምጡ፣ አዳምጡ፣ አዳምጡኝ ፊት ወይ እኔ ሌላ ነገር እኔ ጊዜ የለኝም፣ ሌላ ጊዜ የምከፍለውን ተጡረታው ላይ እንደት ነሽ? ገዳው አይ ገዳው ያውና ያውናው ይታያልና ያውና ያውናው ይታያልና የቤተ ዘመዶ ይታያል ጎዶ የቤተ ዘመዶ ሰጋለን እንዴ ሰርግ ትዝ ብሎኝ ነው ሰርግ ትዝ ብሎኝ ነው ይሄ ለሰርግ ነው ለዘካራ ሰርግ የዘፈንኩት የዘፈንኩት ነው እኔ ለዘካራ ሰርግ ዕለት የዘፈንኩት ይሄ የፈሪድ ምንድን ነበር እንኳን የዘካራ ሰርግ ዕለት በወንበር ቁጭ ብዬ አሃ የጎበዝ እናት አሃ አፋፍ ላይ ቆማ በለው ትላለች አሃ የጎበዝ እናት አሃ አፋፍ ላይ ቆማ አሃ በለው ትላለች። የፈሪ እናት አሃ አፋፍ ላይ ቆማ አሃ ማጥል ትላለች። አይ ነው እሽም እሽም እሽም እሽም እሽም እሽም እሽም ደላሮት

የወሎቱ ጡረታ እንድጨመርሎት አሁን ምን ማድረግ አለበት መሰሎት? በየወሩ በወር አራት ጊዜ በሳምንት አንድ ጊዜ ማለት ነው። እዚህ በርበሬ ይመጣሎታል። በርበሬ ይቀነጥሳሉ። ወር አላውቅም እኔ እንዲ፣ አይታየኝም እኔ። አይኔ ሞራ ተሸፍኖ አይኔ ሞራ ተገፈፈ አይታየኝም እኔ። ወይ ውጡልኝ። እንደዛ ካልሆነ ደግሞ ህጻናት እዚህ እናመጣና ህጻናት እዚህ ይቆያሉ። አይኔ አይኔ አይኔ ሞራ ቸፉን ወታድ አይኔ አይታየኝም እኔ። እንደዛ ካልሆነ ደግሞ ሽሮ እዚህ ይመጣለሁ ታል እዛ ጋር ይሰጣል። ወፍ ምናምን እንዳይበላው ይጠብቃሉ። አችልም። አይኔ አይታየኝም። አይኔ ሞራ ቸፉን ወታድ አይታየኝም። እንደዛ ካልሆነ ደግሞ የዕድር ቤት ዕቃ ይመጣል፣ እዚህ ይቀመጣል፣ በሳምንት አንዴ ይወሰዳል። የዕድር ቤቱ ዕቃ እዛ ጋ የለም። ይሄ ቤቱ መንግስት ነው፣ እኔ ያስቀኝ የኔ አደለም እኮ። ጡረታ እንዲጨመሩለት አይፈልጉም። ተዉት። ይሄ ቤቱ መንግስት ነው፣ የኔ አደለም። ቤቱ መንግስት ነው፣ የኔ አደለም። በሉ ተዉት፣ በቃ ደህና ሁኑ፣ ቻው። የቤቱ የመንግስት ነው፣ የእኔ አይደለም። ቢሆንስ ያው ምን ችግር አለው? ምንም ችግር አለው። የቤቱ የመንግስት ነው፣ የእኔ አይደለም። በሉ ደህና ዋሉ። ሰውቱ በርበሬ ይዞ ይመጣል እና ምን ችግር አለ? አይቀነጥሱም እንዴ እርሶ። አይኔ መራባ አይኔ ታየኝ። ሹሮ መቶ ይሰጣል እዚህ ሹሮ ሹሮ መቶ ይሰጣል። ጠብቁ እዚህ እዚህ እዚህ ሹሮ መቶ ይሰጣል። ጠብቁ በርበሬ የመቶ ይሰጣል። ቀንጥሱ። ይሄ ደግሞ ሌባ ሌባ፣ አንድ ላይ የሷ ባሏ ነው መሰለኝ አረ ጡረታ የሚሰጡት ሰውዬ ናቸው። አይ